ይህች ከተማ መገኘዋ በጃፓን ሲሆን ረጅም ጊዜ በሚኖሩ ህዝቦቿ ምክንያት እድሜ ጠገቦች ከሚኖሩባቸውና ብሉ ዞን ተብሎ ከተለዩት አምስት የዓለማችን አካባቢዎች አንደኛዋ ነች። ለመሆኑ በዚች ከተማ ሰዎች ረጅም ዓመት መኖራቸው ሚስጥሩ ምንድን ነው ስንል በቆይታችን እንፈትሻለን። በኦኪናዋ ሰዎች ረጅም ዓመት መኖራቸው ብቻ ሳይሆን በሰማንያና ዘጠና ዓመታቸው ንከት ብለው በጥሩ ጤንነት ሥራ መስራት ምንቻላቸውን ዓለምን አስደንቋልን። ይህ እንዴት ሊሆን ቻለ ስንልም እንጠይቃለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብሳለን። ከኦኪናዋ መንደሮች መካከል አንደኛዋ በሆነችው ኦጊሜ አንዴይስ ድንጋይ ላይ እንዲህ የሚል ጽሑፍ ሰፍሯል። ጽሑፉ በጃፓን ቋንቋ የተጻፈ ሲሆን በግርድፉ እንዲህ ይተረጉማል። እድሜ ሰማንያ ከሆነም አንተ ገና አፍላ ወጣትነ ዘጠና ዓመት ሲሞላ አያቶችህ ወደ ገነት የሚጠሩህ ከሆነ ደግሞ አይቆይ ገናነኝ ነኝ በላቸው። እድሜ መቶን ከተሻገረ ግን ያኔ ምናልባት ስለ ሞት ማሰብ ይኖርብሃል። በእርግጥም እንደ ጻፉት አባባል የዚህ አካባቢ ነዋሪዎች ሞትን የሚያስቡት መቶ ከተሻገሩ በኋላ ነው። ነፍስና ስጋቸውም እስኪል ላይ ድረስ በጥሩ ጤንነትና አካላዊ ብቃት መኖር መቻላቸው ደግሞ ሌላኛው አስገራሚ ነገር ነው። ኦኪኖዋ የተሰኘችው የእቺ አስደናቂ ከተማ የጃፓን ግዛት ትሆን እንጂ ከዋናው ጃፓን ድንበር በ600 ኪሎ ሜትሮች ርቀት ላይ በፓስፊክ ውቅያኖስ ውስጥ የምትገኝ ደሴት ነች። የሕያዋን ከተማም እየተባለች የምትጠራው ኦኪኖዋ በዓለማችን ላይ ሰዎች ረጅም ዕድሜ የሚኖሩባቸው ተብለው ከተለዩት አምስት ከተሞች መካከል አንደኛ ነች። መቶ ዓመትን የተሻገሩ ብዙ ዜጎችን በውስጣቸው በመያዝ ይህ ስያሜ የተሰጣቸው የዓለማችን ከተሞች

በጣሊያን የምትገኘው ሳርዲኒያ የኮስታሪካዋ ኒኮያ በግሪክ የምትገኘው ኢካሪያም በካሊፎርኒያ የምትገኘው ሎማሊንዳና ዛሬ ትኩረት የምናደርግባት የጃፓኗ ኦኪናዋ ናች። ጥናቶች እንደሚያመላክቱት ከአንድ መቶ ሺህ የኦኪናዋ ነዋሪዎች መካከል 68ቱ ዕድሜያቸው ከመቶ ያልፋል ብዙ ምሁራንና ተመራማሪዎችም የዚህን ሚስጥር ለመወቅ በርካታ ምርምሮችን ሲያደርጉም ኖረዋል። በእነዚህ ጥናትና ምርምሮችም ለከተማዋ ዜጎች ሕይወ ሰዎችን እስኪ ጠግቦ መኖር ምክንያት ናቸው ያሏቸውንም ዘርዝረዋል። የኦኪናዋ ነዋሪዎች ረጅም ዕድሜ ለመኖራቸው አንደኛው ምክንያት ሞአይ የተሰኘው የአብሮነት ባህላቸው ነው። በየትኛውም ሀገርና አኗኗር ሰዎች ልብ ወዳጅ ማፍራታቸውና የሆድ ሆዳቸውን የሚያወጉት ጭንቀታቸውን የሚያካፍሉ ሰው ማዘጋጀታቸው የተለመደ ነው። ይህ ባህል ግን በኦኪናዋ ነዋሪዎች ዘንድ በእጅጉ ይጠነክራል። በሞአይ ልማዳቸው ነፍስ ወዳጅ ከማበጀታቸው በዘለለ ወዳጅነታቸውም ከውልደት እስከ ሞት የሚዘልቅ ነው። በዚህ የወዳጅነት ቡድንም ውስጥ የሚሰባሰቡ ነዋሪዎችም በየጊዜው እየተገናኙ የወዴ ወዳቸውን ይጫወታሉ። በእያንዳንዳቸው በመካከል ችግር ቢኖር ሀምሳ ሎሚ ለአንድ ሰው ሸክሙ ለአምሳ ሰው ግን ጌጡ ነው በሚለው መርህ እርስ በእርስ ይተጋገዛሉ። ከመካከላቸው አንዳቸው ድጋፍ የሚያስፈልገው ሲኖር ጥረህ ውጣ አይሉትም። የወዳጅነት እጃቸውን ይዘረጉለታል። አለኝታነታቸውንም በሚገባ ያሳዩታል። ነግበኔ ብለው የሚችሉትን ሁሉ ያደርጉለታልም። የአንዱ ፈተና የሁሉም ተደርጎ ስለሚወሰድና ገርነታቸውን በተግባር ስለሚተረጎምም ለአንዱ ተራራ መስሎ የታየው ችግር በጋራ ሲፈትኑት ግን በእጅጉ ቀላል ይሆናል። ይህ ሞአይ የሚሉት ልማዳቸው ብዙ መቶ ዓመታት የተሻገረና እና በእኛ ገር ከምንመለከተው ወደር መጠነኛ መመሳሰል ያለው ነው። ጃፓናውያን ይህንን ሐሳብ ያመጡት የአንድ መንደር ሰዎች በጋራ ጥረት የተሻለ ማኅበረሰብን የመፍጠር እቅድን ለማሳካት ነበረም። ይኸው የመተባበር ባህላቸው ታዲያ በድሬን ይመልሳል። ክፉ ቢያገኘኝ ይደርስልኛል ለሚሉት ብቻ ሳይሆን በእድሜ ለተገፉትና አቅማቸው ለቀነሰም ሁሉ መሆኑን አረጋውያን በእድሜ ማምሻቸው ሕይወት እንዳይከብዳቸው ያደርጋል። እነሱም ወጣት በነበሩበት ወቅት ለታላላቆቻቸው ያደረጉት ብድራት በልጆቻቸውና የልጆቻቸው እኩያ ይደረግላቸዋል ማለት ነው። ይህ ባህል የሚፈጥረው የእርስ በርስ መዋደድና መተሳሰብ ሃርመኒ በራሱ እድል የሚቀጥልና ውስጥን ደስ የሚያሰኝ ነው። ምንም ቢሆን ብቻዬን ነኝ በወድቅ የሚያነሳኝ የለም ብሎ እንዳይጨነቅ የሚያደርግ ትልቅ እሴታቸውም ነው። ይህ ባህል ታዲያ የኦኪናዋ ነዋሪዎች ረጅም ጊዜ ጊዜ እንዲኖሩ ከረዷቸው ምክንያቶች አንደኛው እንደሆነ ይነገርላቸዋል። የኦኪናዋ ነዋሪዎች ከሌላው ዓለም በተለየም ረጅም ዓመት ለመኖራቸው ሌላኛው ሚስጥር ኤኪጋሂ የተሰኘው እሴታቸው ነው። ይህ መርሆ እጅግ በርካታ ዘመናትን ያስቆጠረ ሲሆን ባለፉት አስር ዓመታት ገደማ ግን ከጃፓንም ተሻግሮ በሌሎች አገራት ሲተገበር ይታያል። ይህ ኢኪናጋሂ ከተሰኙ ሁለት የጃፓን ቃላት የተዋቀረ ፍልስፍና በግርድፉ የመኖሯ የሚል ትርጓሜ ያለው ሲሆን በውስጡም ሰፊ ትንታኔዎች አሉ። በዋናነት ግን በኪዮት መኖርን ትርጉም መስጠትንናም የሚኖሩለትን ዓላማ መለየት ላይ ያተኮረ ነው። እንዲያው ለሕይወታችን አንዳች ጠቀሜታ መስጠቱ ስለማይቀር እግረ መንገድ ስለዚህ አስደናቂ ፍልስፍና እንንገራችሁ። ኢኪጋሂ በውስጡ አራት ዋና ዋና መርሆችን የያዘ የህይወት ፍልስፍና ነው። መርሆ በቀዳሚነት ሰዎች ፍላጎታቸውን እንዲለዩ ይጠይቃል። ሁለተኛው መርሆ ደግሞ ሰዎች ክህሎታቸውንና ሊሰሩት የሚዋጣላቸውን ነገር እንዲለዩ የሚጠይቅ ነው። ነገር ግን ሰዎች የሚፈልጉትንናም ሲሰሩት የሚዋጣላቸው መሆኑ ብቻውን በቂ አይደለም። ይሄ ነገር ዓለም ላይ ምን ያመጣል፣ ምን ይጠቅማል ወይንስ ይጎዳል የሚለውን እንዲፈትሹ በሶስተኛነት ይጠይቃል። በመጨረሻ ደግሞ ሰዎች በዚህ መለኪያ ሁሉ ለክተው በሚሰሩ ስራ እንዴት ገንዘብ እንደሚሰሩበት እንዲያስቡ የሚገፋፋ ነው። ስለዚህም ሰዎች በኢኪጋሂ ፍልስፍና መሰረት በመጀመሪያ ነፍሳቸው የምትወደውን ነገር መምረጥ፣ ቀጥለውም የመረጡትን ነገር ከክህሎትና ተሰጧቸው ጋር መጣጣሙን ማረጋገጥ ከዛም ይህ ስራ በማህበረሰቡ ውስጥ በጎ ተጽዕኖን የሚያመጣ መሆኑን መፈተሻና በመጨረሻም ለስጋቸው የሚሆን ገንዘብ የሚያመጣ መሆኑን መመርመር ይኖርባቸዋል። ምን ሲሰሩ በእነዚህ አራት መስፈርቶች እየለኩና እየሰምኑም ነው። በዚሁም በኢኪጋሂ የህይወት ፍልስፍና መሰረትም ሰዎች ጠዋት ከእንቅልፋቸው የሚነሱበት ዓላማ ይኖራቸዋል። ጡረታ መውጣት የሚል ነገር የለም። ሁሌም የሚኖሩለት ዓላማ መያዛቸውና ለዛ መኖራቸው ሰውነታቸውና አእምሯቸው ሁሌም ንቁ እንዲሆን ያደርግ ያደርጋል ነው የሚሉት ጥናቶች። ውድ ተመልካቾቻችን የህያዋን መንደር በምትሰኘዋ ኦኪናዋ አሁንም እንቆያለን። የዚህ ከተማ ሰዎች አለምን እስኪጠግቡ የመኖራቸው ሚስጥሮች ከሚባሉት መካከል ሁለቱን ሙአይናም ኢኪጋሂን ተመለከትን። ጥናቶች ለእነዚህ ሰዎች ብዙ ዓመት ለዛውም በጥሩ ጤና መኖር ሌሎች ምክንያቶች እንዳሉም ይጠቁማሉ። ከእነዚህ አንዱ ታዲያ ሁሉም ግቢውንና የመኖሪያ መንደሩ እንደ አቅሙ አረንጓዴ የሚያደርጉበት ልማዱ ነው። ይህ ልማድ በዘመቻ ላያም በመንግሥት አዋጅና ጉትጎታ የሚደረግ ሳይሆን የኦኪናዋ ነዋሪዎች ከዓመት ዓመት ለበርካታ ዘመናት በፍጹም ፍላጎትና ፍቅር የሚከውኑት ተግባር ነው። ይህ ልማድ ታዲያም አካባቢን አረንጓዴ ከማድረግና ንጹህ አየርን ከማጣጣም በዘለለም ሰዎች እንቅስቃሴ እንዲያደርጉና ጤናቸውን እንዲጠብቁ አግዙ ይዟቸዋል ። ሌላኛው የኦኪናዋ ነዋሪዎች ልማድና ለእኛም ብንተገብረው የሚያስብለው ደግሞ የአመጋገብ ልማዳቸው ነው። በኦኪናዋ የታሸጉ ምግቦች ቦታ አይላቸውም። አሁን ላይ ስፍር ቁጥር የሌላቸው ጥናቶች የሚያሳዩት ለበርካታ በሽታዎች መንስኤ እየሆኑ ያሉት በፋብሪካ የተቀነባበሩና ታሽገው የሚሸጡ ምግቦች ናቸው። እነዚህ ምግቦች በሚጨመርባቸው ኬሚካሎች ምክንያት ከጥቅማቸው ይልቅ ጉዳታቸው እያመሰነ ይገኛል። በኦኪናዋ ግን ይሄ የለም። አመጋገባቸውም ከእርሻ ወደ ገበታ ነው። በጠረጴዛቸው ላይ ከአመት እስከ አመት የሚቀርበው ምግብ ውስጥም 90 በመቶ የሚሆነው ፍራፍሬ፣ አትክልትና ጥራጥሬዎች ናቸው። አንጻሩም እንደ ስጋ የወተት ውጤቶችና ዓሳን አልፎ አልፎ ብቻ እንደሚመገቡ ይነገራል። የሚወስዱ ስኳር መጠንም እጅግ በጣም ዝቅተኛ ነው። ከሁሉም በላይ ደግሞ የኦኪናዋ ነዋሪዎች የሚመገቧቸው አትክልትና ፍራፍሬዎች በአብዛኛው በራሳቸው ጓሮ ውስጥ ተክለው ያደጉ በመሆናቸው ከነጤናማነታቸው የሚያጣጥሟቸው ናቸው። የኦኪናዋ ነዋሪዎች አመጋገባቸው ጤናማ ከመሆኑ በላይም ሐራ ሐቺቡ የሚሉት የአመጋገብ መርሃቸው በእጅጉ ጠቅሟቸዋል። መቼስ ጓዳ ሙሉ ከሆነ እምብርት እስኪቀላ ቀበቶ እያላላ የሚጠቀጠቅ ሰው አይጠፋም። የአገራችን በዓለም በተለይም እንግዳ ሲመጣ ብሉልኝ ጠጡልኝ ሲል ከመጠን አልፈን እንድንበላ ሁሉ የሚያደርግበት ጊዜ አለ በርግጥ ይህንን የሚያደርገው ካለው ፍቅርና እንግዳ በልቶ የሚጠግብ ስለማይመስለው ነው። በኦኪናዋ ግን ይሄ የለም። መተሳሰቡና መዋደዱ ያለ ቢሆንም ሀራሃቺቦ በሚሉት መስፈርታቸው ግን አንድ ሰው በምግብ ወቅት 80 በመቶ ያህል እንደጠገበ ከተሰማው መመገቡን ያቆማል። ይህ መርሃቸውም ሰዎች ከመጠን በላይ እየበሉ ላልተፈለገ ውፍረት እንዳይዳረጉ ያግዛቸዋል። የኦኪናዋ ሰዎች ከጥንት ጀምሮ ምግብ ሲመገቡ ቀስ ብሎ የመብላት ልማድ አላቸው። ይህም አሁን አሁን በሚሰሩ ጥናቶች እጅግ ጠቃሚ አካሄድ መሆኑ እየተመላከተ ነው። ጥናቶች እንደሚያሳዩት ከሆነ አእምሯች የተመገብነውን ምግብ በቂ መሆኑንና አለመሆኑን ለክቶ ምላሽ ለመስጠት ሀያ ደቂቃ ያስፈልገዋል። ስለዚህም የኦኪናዋ ነዋሪዎች ቀስ ብሎ የመመገብ ልማድ ሰውነታቸው ከሚያስፈልገው በላይ እንዳይመገቡም ይረዳቸዋል። በንጥረ ነገር የበለጸገና እሱንም በመጠኑ መመገባቸው፣ በዛ ላይ ደግሞ በስራ ላይ ተጠምደው መዋላቸው በጤና ለማርጀት አርጅቶም ለመጃጀት አስችሏቸዋል። ሌላኛው ሚስጥራቸው ደግሞ አማኝ መሆናቸው ነው። የኦኪኖዋ ሰዎች በእምነት ድርድር አያውቁም። ከሥራ መልስ መጸለይ፣ ከራስ ጋር መሆንና መንፈሳቸውንም ማዳመጥ ያዘወትራሉ። ውድ ተመልካቾቻችን ከዛሬው ጥንቅራችን መታሰብ የሚቻለው የኦኪኖዋ ነዋሪዎች ረጅም ዓመት ሊኖሩ የቻሉት በዘረመላቸው የተለዩ ሆኖ መፈጠር አለያም አካባቢው ከሌሎች የተለየ ተአምር ስላለው አይደለም። ይልቁንስ የሕይወት ዘይቤያቸው ድምር ውጤት ረጅም ዕድሜን ከጤና ጋር አድሏቸዋል። የአንዱን ከም በጋራ የሚሸከሙበት የመረዳዳት ባህላቸው ትርጉም የለሽ ሕይወትን እየገፉ ፀሐይ ስትጠልቅም መነሳት ሲመሽ መተኛ ሳይሆን የሚኖሩበትን የሕይወት ትርጉም አፈላልገው ለዓላማ መኖራቸው ያገኙትን አፍሰው ቢበሉት ያስቸግር የለም ወይ ቢወጡት እንዳለችው አስቴር አወቀም የተገኘውን ሁሉ ሳይሆን የሚጠቅማቸውን ብቻ በልክ መመገባቸው ከእንቅስቃሴ አለመራካቸውና መንፈሳዊነታቸው ተደምረው አንድ መቶ ዓመትን ተሻግረው በጤና ለ መኖር አብቅቷቸዋል። እውነት ለመናገር እነዚህ የዘረዘርናቸው ነገሮች ደግሞ የትኛውም የዓለም ክፍል ሊተገበሩ የሚችሉ ናቸው። እነዚህን ተግባራዊ አድርጎም ረጅም ዕድሜ ከጤና ጋር ለመታደል የሚያስፈልገው የባህሪ ለውጥ ማምጣት ብቻ ነው። ውድ ቻናላችን ቤተሰቦች እናንተስ ከቆይታችሁ ምን ተማራችሁ? የእናንተን የአኗኗር ሴቤ ከኦኪናዋ ነዋሪዎች ሴቤ ጋር ስታስተያዩት ምን ተረዳችሁ? ለቀጣይስ ምን ለማስተካከል አስባችሁ? እስኪ ሀሳባችሁን በኮመንት መጻፊያው ላይ አከሩን። ለእናንተ ውድ ተመልካቾቻችን ልናቀርበው የወደድነውን የዛሬ ጥንቅራችንም ይሄው ነበር። መቼስ አንዳሽ ቁም ነገር እንዳገኛችሁበት እምነታችን ነው። በቀጣይ ዝግጅት እስክንገናኝ ጤና ይስጥልኝ።